የካራማራ ጉዳይ ሲነሳ አሁን በሁለት የተከፈለ አስተሳሰብ አለ። የካራማራ ድል የሚባል የለም ካራማራ ላይ ጦርነት አልተደረገም የሚል እና በዓሉን አናከብርም የሚል የካቲት 26 ነው ስት የሰ ዓመተ ምህረት ነው ካራማራ የተለቀቀው አከብራለሁ የሚል ቡድን ደግሞ አለ። ምክንያቱም ተጽዕኖ አድርጓል በሌሎች ጦርነቶች ላይ የሚል አለ። እኔ ከዚህ ወገን ነኝ። ከየትኛው መከበር አለበት ለምን? ማያያዣ አለኝ ጦርነት እዚህ ቦታ ስለተደረገ እዚህ ቦታ ስለተደረገ እዛ ቦታ ስለተደረገ አይደለም። አንድ ቦታ የተደረገው ጦርነት ወይም አንድ ቦታ የተደረገው የተፈጠረው ኢቨንት በሌሎቹ ተከታታይ ጦርነቶች ላይ ቀጣይ ጦርነቶች ላይ ተጽዕኖ ማድረግ ከቻለ የስሙን የሚወስደው የመጀመሪያው ነው፣ ሌሎቹ አይደሉም። ይህም በምን ልምጣለህ? ባትሎፍ ኖርማንዲ 1944 ፈረንሳይ ውስጥ አላይድ ፎርሰስ ጀርመንን ድል ያደረጉት ባትሎፍ ኖርማንዲ ላይ ባትሎፍ ኖርማንዲ ላይ ድል ከሆነ በኋላ በሙሉ ተለቀቀ። አሁን ዲዴ እየተባለ በየአመቱ ይከበራል። ባትሎፍ ስታሊንግራድ ረሽያ 1943 እዛ ቦታ ላይ የመጀመሪያው ጦርነት ከስታሊንግራድ ላይ ጀርመኖች ከተሸነፉ በኋላ አልቆሙም፣ ጥለውን የጠፉት ባትሎፍ ስታሊንግራድ እስከዛሬ ይከበራል። ባትል ኦፍ ዲን ቢየንፉ ቬትናም 1954 ፈረንሳዮችን ድል ያደረጉበት ነው። ቮን ኒጉን ዣፕ ይባላል ጀነራሉ፣ የቬትናም ጀነራል ስሙም የጦር ሜዳውም ከፍተኛ ስም አግኝቶ እስከ ዛሬ ድረስ ይከበራል። ከዛ ጦርነት በኋላ ፈረንሳይ ስብር ቡሮ አውጥቶ ነው ሄደችው ልክ ጀርመን ኖርማንዲም ላይ ማንነው ስሙ ባትሎፍ ስታሊንግራድ ላይም እንደወደቀችው የካራማራን ጦርነት ለየት የሚያደርገው ምንድን ነው? ከነዚህ ጋር አንድነት የሚያመጣው ምንድን ነው? ካራማራ ተራራ ነው። ያ ተራራ ከኦጋዴን ስትመጣ በቀጥታ ከቀብሪ ዳሃር ከደጋሃቡር ስትመጣ ናራርሶ ኔግሌሌን አልፈህ ገርባሳን አልፈህ ጅጅጋ ትገባለ። ጅጅጋን አልፈህ ወደ ቆሬ ወደ ፋፈም ስትመጣ መካከል ላይ ያለ አደው ላይ ያለ አደው የምትባለው ጣቢያ ያለች እሷ ላይ ያለ ተራራ ሆኖ ጅጅጋንም ቁልቁል ፊትለፊት ያለውንም ቆሬን እነፋፈምን ቁልቁል የሚያይ ስትራቴጂክ የሆነ ተራራ ነው። እዚህ ተራራ ይሄ ተራራ ከተያዘ ቅርብ ሆነ አትከላከለው ሩቅ ነው የምትሆነው። ስለዚህ የእኛ መከላከል ቆሬ ላይ ነበረ። ከሩቅ ነው የምትከላከለው። ቅርብ ከሆንክ ያገኝሃል። ስትራቴጂክ ቦታ ነው። በመድፍ ያስመታሃል፣ በአውሮፕላን ያስመታሃል። እየተቆጣጠረ በምንጽር በደንብ እያየ የሚያሉ ውርውር ስትል እያየ የመዘገበ ያስደበድባል። ካራማራ የካቲት 26 ቀን በፊት ለፊት ጦርነት አይደለም የተለቀቀው። ጭናቅሰን በጀርባው በኩል የጉጠት ማጥቃት ተደረገ። ጭናቅሰን በጀርባ በኩል ነው ጅጅጋ ትገባለ። በጭናቅሰን ከመጣ ጭናቅሰን ለመግባት ጅጅጋ ከመግባት በፊት በጉርሱም በኩል ትወጣለ። ወጥተ ሰቀሬ የሚባል አለ በጭና አክሰንት መጣለ። ካራማራ ተለቀቀ። ካራማራ የካቲት 26 ቀን ሲለቀቅ የረባ ጦርነት ከዛ በኋላ አልተካሄደም፣ ጥለው ወጡ። 72 ዓመተ ምህረት አካባቢ አሚያዝ ሞከሩ። ያ እንደው የውስጡን ችግር ለማብረድ ካልሆነ በስተቀር የታቀደም እንደው ጠንካራም አልነበረም። እነ ቀብሪ ዳሃር እነ ዋርዴር እነ ዲግ በሙሉ እንዳለ ከቀብሪ ከካራማራ ጦርነት በኋላ ተጠናቀቀ። ስለዚህ የካራማራ መለቀቅ ለሌሎቹ ውጊያዎች እንደነ ኖርማንዲ፣ እንደነ ስታሊንግራድ፣ እንደነ ዲንቢንፉ ተጽዕኖ የማድረግ አቅሙ ትልቅ በመሆኑ የደጋቡር ጦርነት ብላ አታከብርም። የዋርደር ጦርነት ብላታከብርም አታከብርም። የቀብሬ ዳህር ብላ አታከብርም። የተለቀቀውና ስትሮንግ ሆልድ የነበረው የሶማሌ ካራማራ ነው። ካራማራ ሲለቀቅ ሌሎቹ በሙሉ ተለቀዋልና የካራ ማራ ዕለት ነው መከበር ያለበት። ተጽዕኖ ያመጣው ተጽዕኖ ነው መታየት ያለበት። ይህንን ነው ምለው።